የወልድ እና የአብ እስትንፋስ ነው ማለት ነው። አይደለም ወይስ ነው? የእግዚአብሔር እስትንፋስ መንፈስ ቅዱስ፣ የእግዚአብሔር እስትንፋስ ማለት የአብ እስትንፋስ የወልድ እስትንፋስ ማለት አይደለም? አይደለም። እሺ፣ የእግዚአብሔር እስትንፋስ ማለት ማለት ነው። የእግዚአብሔር እስትንፋስ ማለት የእግዚአብሔር ፍቃድ ማለት ነው አይደል? የእግዚአብሔር ስትንፋስ ማለት የእግዚአብሔር ፍቃድ ማለት ነው። ለምሳሌ ዳዊት የእግዚአብሔር መንፈስ ፈጠረኝ ሁሉን የሚችል የአምላክ ስትንፋስ ምንድን ነው? ሶሪ የእግዚአብሔር መንፈስ ፈጠረኝ ሁሉን የሚችል የአምላክ ስትንፋስ ህይወትን ሰጠኝ ይላል። ረን መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ ይመስለኛል። ከአንድ ላምብል እሺ፣ ኢዮብ 34 አራት ነው ቅድም የሰጠው። እሺ፣ ኢዮብ 34 አራት ላይ እንዲላል ላምብል መጽሐፈ መጻፈ ኢዮብ ምዕራፍ 34 እሺ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ሁሉንም የሚችል ያ አምላክ እስትንፋስ ሕይወትን ሰጠኝ ይላል። እሺ የአምላክ እስትንፋስ ይታወል ማለት ነው። አሁን የሆነ ነገር ልንገር ብቻ ጥያቄዎቹ እንደነበረ ሆኖ ከዛ ሪስ አልወጣም ባይሰ ወይ ለጥያቄዎቹ ሚነሱ ጥያቄዎቹ አንደኛ በቂ ምላሽ መስጠት አለብኝ፣ እና ለመውጣት ሳይሆን ስለ ስላሴ ያለው ነገር ፕሮቴስታንት ወይም ጴንጤ ቸርች ስለ ስላሴ ምን ብሎ እንደሚያምኑ ሚለውን ትንሽ አንድ ደቂቃ ብሰጡ ማለት ነው። ምናልባት አንተ ራስን ወክሎ ነው አንተ ራስን ወክሎ ነው የምታወራው እንጂ የቅድሙ እኮ እንዳንተ እኮ ፕሮቴስታንት ነው የሰማኸው። እሱ እውቀትና ፈቃድ የባህሪ አይደለም ብሏል። እሱም እኮ ፕሮቴስታንት ወክሎ ነው የራሱን አይደለም። ስለዚህ ሁሉንም ወክል አትችልም ወንድሜ። ምክንያቱም ሁሉም እንዳንተ አያስተምሩም። ምን በቤተ እምነታቸው መጽሐፍ ላይ ራሱ ስለ ስላሴ በጣም የተዛባ ነገር ጽፏል። በተለየ ነበረኝ። ስለዚህ እንደ ጴንጤ ብለህ እንዳትናገር። ምክንያቱም በጣም የተለያየ ስላሴ ላይ የተለያየ ትምህርት ስላለ የአንተን ቤተ እምነት የቃሊዮትን የስላሴ አስተምሮ ንገረን፣ ችግር የለው ልስማ። እኔ ያው ቃሊዮትን በንጠ ተብሎ ይጠራል አይደል? ስለዚህ ከዛ ቢወጣም የኔ ማለት ነው የኔ የስላሴ ያለኝ አመለካከት ማለት ነው እግዚአብሔር እግዚአብሔር አንድ እንደሆነ አምናለሁ። አብ ወልድ መንፈስ ቅዱስ የእግዚአብሔር አካል እንደሆኑ አምናለሁ። ምንድን አብ ወልድ መንፈስ ቅዱስ የእግዚአብሔር አካል ምን ማለት ነው? ማለት እግዚአብሔር መንፈስ ቅዱስ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር አብ ነው። ምን ማለት ነው? አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ደግሞ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ አይደለም አብ ደግሞ ወልድ አይደለም። ታውቃለህ እንደዛ ብለን ነው የምናምነው ማለት ነው። ስለዚህ ይሄ ማለት ሶስት አምላኮች አሉ ማለት ሳይሆን አንድ እግዚአብሔር ስር ውስጥ ያሉ ናቸው። ለእኔ ለምሳሌ አይን አለኝ፣ እጅ አለኝ፣ እግር አለኝ ማለት ነው። ግን እኔ ነኝ የእኔ ስም ደስ አናስኖስ ነው የሚባለው አይን አለኝ፣ እጅ አለኝ፣ እግር አለኝ ማለት ነው። ስለዚህ እጅ የሚሰራውን አይን አይቃረንም አይን የሚሰራውን እግር አይቃርን ምክንያቱም ሰርሶ ኔ ስለሆንኮ ማለት ነው ምንድን ነው የምታወራው ወንድሜ ቆይ አንዴ አንዴ አናሲሞስ ምን ሆነሃል አንተ እኮ አንድ አካል ነህ አደለ እግዚአብሔር አንድ በአካል አንድ ነው ኖ እግዚአብሔር ሶስት አካል እኮ ነው ያለው ሶስት አካል እኮ ታዲያ እንዴት ብለህ ነው አንተ የእግዚአብሔርን የሶስት አካልነትን ትረስተኸው በራስ አርገ። እኔ ለምሳሌ አንድ ነኝ ግን ጆሮ አይን፣ እግር አለኝ ካልክ ማያስኬድህ ነው። እሱንቶ በወደአንተ እንዳስረዳት ያክል ነው። አይሆንማ። አንተማ አንድ ሰው ነው። ኢንዲቪዥዋል አለቀ። ስለዚህ እሱ ይቀር። እሱንቶ አሁን ምን ታደርጋለህ መሰለህ? እስቲ ቆይ በዚህ መልኩ ላግዝህ። እሺ፣ እግዚአብሔር አንድነቱ በምን በምንድን ነው? እግዚአብሔር አንድነት በምን በምንድን ነው የእግዚአብሔር አንድነቱ በምን በምንድን ነው? በስራ አንድ ናቸው። በመለኮት በስልጣን በአሰራር በአንዴ በሁሉም ቦታ ኦምኒ ፎቴንት ኦምኒ ፍረሰንት፣ በሁሉም ቦታ በአንድ መገኘት። በስራ በስልጣን በአሰራር በሁሉም አንድ ናቸው። ኦኬ በስራ አንድ ናቸው ማለት ምን ማለት ነው? ለምሳሌ በስራ አንድ ናቸው ማለት በወልድ የሚሰራ ስራ በወልድ የሚሰራ ስራ በመንፈስ ቅዱስ አይቃረንም፣ በአብ አይቃረንም፣ ይስማማል ማለት ነው። ለምሳሌ አይዝ ንገረኝ፣ አንድ ስራ ንገረኝ፣ አንድ ስራ ለምሳሌ ኢየሱስ ክርስቶስ ተወልዶ ማለት ነው ተወልዶ ስለ አጥያታችን ከድንግል ማርያም ተወልዶ ስለኛ ስለ ኃጢአታችን ሞቶ ተሰቅሎ ተነስቷል። ይሄ ማለት የወልድ ስራ ነው። ለምሳሌ ወልድ ስራ ነው። ግን መንፈስ ቅዱስ ይህንን አይቃረንም፣ አብ ይህንን አይቃረንም። ምክንያቱም አንድ ነው ማለት ነው። አናስሞስ የስላሴ ትምህርትን ለማስረዳት ኢየሱስ ክርስቶስ ሰው ሆኖ ተወልዶ ተሰቅሎ ብለው ይነገራል የስላሴ አንድነትና እና ሶስትነት ኢየሱስ ክርስቶስ ከስላሴ አንድ ስለሆነ ማለት ነው፣ ወልድ ስለሆነ ነው የተናገርኩት። እሱን አይደለም የጠየኳ እሱ። አሁን ለምሳሌ ክርስቶስ ተወልዶ ተሰቅሎ የሚባለው ወንድሜ ስለ ሥጋዌ ሲጎራ ነው አይደለ? ማን ነው ሰው የሆነው ከሶስቱ አካል የት? ማን ነው ሰው የሆነው ስትል አብ አልሆነም፣ መንፈስ ቅዱስ አልሆነም፣ ወልድ ሰው ሆነ ትላለህ። አይደል? አይደል? በጣም ጥሩ። አሁን ይሄ የእግዚአብሔር ምንነቱና ማንነቱ የሚለውን እያየን ነው። አስተውል፣ ምንነቱና ማንነቱ የሚለውን እያጠናን ያለ ነው። በዚህ መልኩ ላግዘና አንጨርስ። ተወሉባቸው ለምሳሌ፣ እዚህ ጋር አንድ ሺ አንድ መቶ ሰው አለ ይታያላል። አረ የሚከታተለን አንድ ሺ አንድ መቶ ሰው አለ፣ አንድ ሺ አንድ መቶ ሰው አለ። በምንነት ስንት ነን? አንድ ሺ አንድ መቶ ነን። በምንነት በምንነት እኛ አሁን አንድ ቤት ነን ያለ ነው ማለት ነው። አንድ ቤት ነን ያለ ነው። የጠየከኝ ምንድን ነው? ስለ እንትኑ ነው? ስለ 1100 ሰዎች ነው ወይስ ስለ ስላሴ ነው የጠየከኝ? ምንነትና ማንነትን እያስረዳሁክ ነው ወንድሜ፣ እኮ አንድነት እና ሶስትነት እያወራክ ነው ማለት ነው። አንድነትና ሶስትነት አይደለም ገና ትንቤት ላይ አብ ወልድ መንፈስ ቅዱስ ሶስት እንደሆኑ ታውቃለህ። አንድነት በምንድን ነው? እንደገና ደግሞ ሶስትነት በምን ሆኑት? ምለው ጥያቄ ይመስለኛል የጠየቀኝ የሚጠይቀውን ይኸው፣ ቀጥ አድርጌ ልጠይቀኝ። እሺ፣ ቀጥ አድርጌ ልጠይቀህ። ጥሩ። እሺ፣ በምን አንድ ሆኑ? በምን ሶስት ሆኑ? እሱ አልነበረም ጥያቄ? ጥያቄ፣ ይኸውልህ ምንነትና ማንነት አለ ኬ ለምሳሌ እግዚአብሔር ምንነት አለው፣ እግዚአብሔር ማንነት አለው። ይህን ትምህርት አቋለት አላውቀም። እሺ እስቲ ምንነትና ማንነትን በሰው ላስረዳ። አንተ ምንነትና ማንነት አለ አለኛ። ምንነት ምንድን ነው? ምንነት ምንነት አካል ለእኔ ያለኝ አካል ነው። ማንነት ማለት ሌሎቹ የእኔን በቃ የሚገለጡበት እሱ እንደዚህ ነው እንደዚህ ነው ብሎ በቃ የእኔን ማውራት የሚችሉበት ነው። ምንነትህ ምንድን ነው ወንድሜ? አሁን ለምሳሌ ምንነት ምንድን ነው ብሎ አንድ ሰው ቢመጣ ምንድን ነኝ ነው የምትለው። ሰው ነኛ፣ ጎበዝ። ስለዚህ ምንነት ሲባል ኔቸር ነው የምታወራው ማለት ነው። ኤሰንስ። እሺ ችግር የለውም ቢ አዲስ ሆነ ቢሊሆን ይችላል። በቃ አጭር ነገር ልንገርና እንጨርስ። ይ ፎሎ አድርጊያለው በደንብ ደግሞ ተወዳ በውስጥ ማውራት እንችላለን። ሆለ ምንነትና ማንነት ትምህርት አለ። እግዚአብሔር ምንነትና ማንነት አለው። ምንነቱ ኔቸሩ ወይም ኤሰንሱ ነው። ምንነቱ ኔቸሩ ወይም ኤሰንሱ ምንነቱ ነው። ከዛ ደግሞ ማንነቱ ደግሞ አለ። ማንነቱ ደግሞ ራሱን የገለጠበት ኦኬ። ስለዚህ እግዚአብሔር በምንነቱ በኔቸሩ ወይም በኤሰንሱ እግዚአብሔር ስንት ነው? አንድ ነው። ቆበስ እዚህ ያለነው አንድ ሺህ አንድ መቶ ሰዎች በምንነት በኔቸር በኤሰንስ ስንት ነን አንድ ነን። አንድ ነን። ሁላችን ነው ነን፣ አይደለ? ኔቸር ነው የምናወራው። አንድ ነን። አሁን በምንነት አንድ ነን። በማንነት ሲመጣ ግን ያሬድ፣ አንተ ነህ። አይደለም? አይደለም። በጣም ጥሩ። እግዚአብሔር በማንነቱ አብ ወልድ ነው፣ አንድ ነው። አብ ወልድ ነው ኖ ምን ሆነሃል ወንድሜ? ከኔ ጋር እንጂ። አዎ በል በቃ፣ ለማንኛውም ፎሎ አርግ ያለው ማለት፣ እኔ እኮ ማቆ ነው ማምናቸው ነገሮች ናቸው። በዛው እያወራከ ያለው ሌላው ምድር እንድንሰጥ። አይዞህ ችግር የለውም ወንድሜ፣ በቃ ፎሎ አርግ ያለው በውስጥ አስቀምጥልኝ፣ ቁጥርንም ቢሆን እንደዋወላለን። እሺ፣ አይ ችግር የለውም ስለስላሴ በዛው አይ የተዛነፈ ሥላሴ ትልቅ ምስጢር ነው። ማይዘዋይ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ስለ አብ ስራ ስለ ወልድ ስራ ስለ መንፈስ ቅዱስ ስራ ነው የሚያወራው። ስለዚህ ማወቅ ያለብን ነገር ነው። ሪስ ነው ማለት ነው ማለት በቃ ባይብል ምን ይላል፣ ምን ይላል፣ መጽሐፍ ቅዱስ ምን ይላል? የምለውን ማወቅ መረዳት በጣም አስፈላጊ የሆነ ነገር ነው። እና እንደዚህ ደግሞ ጥያቄዎች በዚዋ አማርኛዎች ትንሽ እንጥንካለው ያው ለስላሴ የተዛነፈ እንትን የለኝ አመልካከት አለ። አላልኩም እኮ ወንድሜ እኔ ምንም ምንም አለ ሳይሆን ሀሳብ ነው ሼር ያደረግነው። ስለዚህ ቢ ያው ለሳይሆን አንድ ትምህርት አዲስ ሆኖ ባህል በቃ አንድ አዳዲስ ነገሮች ስላሉ እነሱን በደንብ ዲቨሎፕ እንድናደርግ በውስጥ አውራ አለው ፎሎ አርግ ያለው እየመጣ እንገናኛለን ያልኩት። እሺ እሺ ወንድሜ ሌላ ጊዜ መጣለው። በዚህ ሬስ መጣለው።

አንድ ሳሙኤል ሁለት ሳሙኤል ሶስት ሳሙኤል አትጥፋ ሳሙኤል። እሺ፣ እየመጣ ጠይቀን። እሺ፣ ስዩሜ። አቤት። ከዝ ማስባልኩ ሀሳብ አለ። አይ፣ ቀደሙ ሚቶ የነበረው ትንሽ ያለኝ ሀሳብ ምንድን ነው? አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ደግሞ ፈራጺ ስላል መቅደም፣ መቀዳደም፣ መከተል፣ መከታተል፣ መብለጥ፣ መበላለጥ የሌለባቸው መሆኑ አልገባው የሃይማኖት አበው ላይ ኢራቅስ እንደተናገረው ማለት ነውና የሆነ ትንሽ የስላሴ ትምህርት መጽሐፍ ቅዱስን አንብቦ ለራስ ብቻ እንደመረዳት አይደለም። ለዛ ነው አሁን ለብዙዎቻችን ለብዙዎቻቸው አልተመቻቸውም። የስላሴ ትምህርት እና ቃሊዮት ያስማልነው ነው። እሺ ሜ እሺ ቤል ላይ ቆይ፣ ቀበልሻለሁ አብርሽም። ሰላም ላለ ቶም ሰላም ብያለሁ። ሀይ እንዴ ነው? ሰላም ነው። እግዚአብሔር ይመስገን። ማን ልበልኬ? ቤተ እምነት ነው? እንድሜ ቶማስ ነኝ። ኦርቶዶክስ ኦኬ። ፕሮቴስታንቶች ነበረ ግቡ እያልኩ የነበረው እሺ፣ እሺ። ፐርሰናል ላወራ ነበረ

ጥቁር እንዴት አመሸ? ሰላም እያዱ ይመስገን። ሰላም ላንቺ ሁን። አሜን አሜን። እንደምን አመሻችሁ? እንደምን አደራችሁላችሁ? ክብሩ ይስፋ። አለን አለን። እሺ፣ አብሪሽ ሰላም በለን ሚኪያስ። አንዴ ሰላም ነው ሁላችሁም ሰላም ብያለሁ። አሜን አሜን። አለ ወለ እንዴት ነህ? ተጠፋፋን። አዎ፣ አለ ዲያቆን ጨርስ። ሚኪ ሰላም ብያለሁ። ሚኪስ አምሰላም መዝሙር እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ቤተ እምነት የት ነው? የት የት ነው? ህብረት የምታረገው ቤተ እምነት? እንኳን በሰላም መጣ። እሺ፣ የስላሴ ትምህርት ላይ ያለውን ነገር ላጥራና ወደ ርዕሴ ይመለሳለሁ። እስካሁን ድረስ የስላሴን ትምህርት እየሰማ ነበር። እና አንተ በሙሉ ወንጌል ትምህርት እውቀትና ፈቃድ የእግዚአብሔር ለባህሪ ነው ወይስ ለአካል የሚናገር ነው? ለባህሪ ነው። ለአካል ካረከው ምን ምን አይነት የትምህርት ስህተት ያመጣል? የስላሴ ትምህርት ላይ ለአካል ከሆነ ሶስት አምላክ ይሆናል። ሶስት አምላክ መገለጫ ስለሆነ ማለት ነው። የእግዚአብሔር ምንነቱ ስለሆነ አይደለ? ስለ ሶስት ምንነት ደግሞ የለም፣ አ ሶስት ምንነት የለም። ስለዚህ አዋቂነት አዋቂነት ሁሉን ቻይነት፣ ፈቃድ እነዚህ ሁሉ ባህሪ ናቸው እንጂ ለአካል የሚሰጡ የየራስ እውቀት የየራስ ፈቃድ ይባላል፣ በስላሴ ትምህርት የለም። በጣም ጥሩ። እንደዛ ከሌለ ኢየሱስ ክርስቶስ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን እያለ ነው? ይሄ የኢየሱስ ክርስቶስ ሰው የሆነው ኢየሱስ ክርስቶስ በምድር ላይ በሚኖርበት ሰዓት የእግዚአብሔርን ፈቃድ ነው የሚያደርጉት። ምንስ ምን ማለት ነው? የእሱን ፈቃድ። አሁን ለምሳሌ ማንም ወደ አብ የሚመጣ የለም ይላል። ወደ አብ የሚመጣ ነው በእኔ በኩል ካልሆነ ወደ አብ የሚመጣ የለም ይላል። ምን ማለቱ ነው? በእሱ መንገድ ወደ አብ ይመጣል እያለ ነው ኢየሱስ ያስተምረን ማለት ነው። ስለዚህ ልክ እንደዛው ይሄ እየተናገረ ያለው እሱ የሚያደርገው ግብር አለ ወልድ ነው ኢየሱስ የተወለደበት ስጋ ነው። ስለዚህ የሚያደርገው ስራ አለ። ያንን ግን ለአምላክነት እንትን እየሰጠነ ማለት ነው። ምንም ድምፅህ ይነፋነፋል አይሰማም። ይነፋነ ሁለተኛ ደግሞ የሰማሁም ራሱ ፈጽሞ የስላሴ ትምህርት ያለው ነገር የተናገርከው፣ አሁን ድጋሚ ልጠይቅህ በደንብ ስማኝ። የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን ማለት ነው? ምክንያቱም ፈቃድ የአብም የወልድ የመንፈስ ቅዱስ ፈቃድ አንዲት ናት ብለናል። አብ ወልድ፣ መንፈስ ቅዱስ አንዲት ፈቃድ ነው ያለው። ታዲያ ኢየሱስ ክርስቶስ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን ማለቱ ነው? አሁን ለምሳሌ ዮሐንስ አንድ አስራ አራት ላይ በደንብ የሚሰማ ከሆነ ምሳሌዎች እየነገርኩ ነው። የተለያየ ስለሆነ ሀሳቡ? ይህንን ሊያጠራልኝ ይችላል ብዬ ነው ይህን እያብረ ያለሁት ማለት ነው። የተለያየ ሀሳብ አይደለም። አሚኪ የምፈልገው ነኝ። ሀሳቡ የተለያየ አይደለም። እዚሁ ጥቅስ ላይ ያለውን ልመልስልህ ነው። ግን መጽሐፍ ቅዱስ በራሱ መጽሐፍ ስለሚብራራ ይህንን ሀሳብ በሌላ ልንገርህና መልሽ እዚህ ቦታ ላይ እመጣለሁ። እንድትረዳኝ ከፈለክ እዚሁ ላይ የምንቀጥል ኢየሱስ ክርስቶስ ሰው የሆነ አለ ኢየሱስ ማለት ነው ሰው የሆነው ክርስቶስ የሚፈጽመው ግብር አለ። በምድር ሊሰራው የመጣው አለ። ያ ማለት ያ ማለት ኢየሱስ ክርስቶስ ሊያደርገው የመጣው ሰው የሆነ አምላክ አለ። ሰው የሆነ አለ ማለት ነው፣ ኢየሱስ ትዋለሽ የተባለው ማለት ነው። ስለዚህ በምድር ላይ ሆኖ የሚያደርገውን ነገር በሙሉ ለእግዚአብሔር ማለት ለእግዚአብሔር ማለት ለራሱ ማለት ነው። ምክንያቱም ወደ እግዚአብሔር መሄጃው መንገድ ነው። እሱ ራሱ እግዚአብሔር ነው። ኢየሱስ ራሱ በምድር ላይ ያለው ማለት ነው። ተረድተኛል? ያውራል አልተር እኔ ስለ ፈቃድ ነው የጠየቅኩህ። አይ ዶንት ቲንክ የተናገቀው ነገር አሁን ራሱ ምንም ትክክል አይደለም። ፍቃድ ላይ ብቻ ፎከስ አድርግና መልስልኝ እዚህ ኢየሱስ ክርስቶስ የእኔን ፈቃድ ሳይሆን የአንተ ፈቃድ ይሁን ሲል ምን ማለቱ ነው? ምክንያቱም ፈቃድ የአብ የወልድ የመንፈስ ቅዱስ ፈቃድ አንዲት ናት። እኛ ኦርቶዶክሲያ እንደዛ እናምናለን በስላሴ ዘንድ ፈቃድ አንዲት ናት። ያ ፍቃድ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ የየራስ ሳትሆን አንዲት ፈቃድ አለች። በቃ ለቅ አሁን የጠየኩት ጥያቄ ኔ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን ማለቱ ነው? ይሄን የጠየኩት የመጀመሪያው ኢየሱስ በሚኖርበት ሰዓት ምሳሌ እየሰጠን ነው፣ ትምህርት እየሰጠን ነው። ምክንያቱም የእግዚአብሔርን ፈቃድ እያደረገ ስለሆነ ማለት ነው። የእግዚአብሔር ፈቃድ ደግሞ የእሱን ፈቃድ ነው የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ማለቱም ማለቱ ነው ያልኩ ከከበደ ግን መተው ትችላለህ፣ ችግር የለውም። ከበደ ሳይሆን የእግዚአብሔርን ፈቃድ ሊያደርግ ነው አይመጣው እኔ በአንተ እንዳለው እኔም በአንተ እነሱም በእኔ ኑሩ እንዳለ የእግዚአብሔርን ፈቃድ ሊያደርግ ነው ወደ ምድር የመጣው። የኔ ፈቃድ ያለው ጌታ ምንድነው የሱ ፈቃድ በምድር ላይ ባለበት ሰዓት አሁን ለምሳሌ ሰው ስለሆነ በምድር ላይ ባለበት የሰውነትን ማለት ስጋ ድካም በሱ ላይ አለ፣ ሰው ስለሆነ ማለት ነው። ስለዚህ ከዛኛው ከሚመጣበት ሀይል ግን ያንተ ፈቃድ ብሎ ለራሱ ፈቃድ ነው፣ ሲያስተምረንም ነው። ሁለት ደግሞ መታዘዝም እያደረገ ነው ኢየሱስ ማለት ነው በምትለው እሺ፣ ወልድ ወልድ ቤዛ ለመሆን ፈቃዱ ነው አይደለም ነው ይህቺ ጽዋ ከኔ ትለፍ ብትወድ ወይ ብትፈቅድ፣ ይህቺ ጽዋ ከኔ ትለፍ ሲል ጌታ ጽዋ መቅመስ አልፈለገም ነበር? አይደለም። እንደሱ አይደለም። መቅመስ አልፈለገም አይደለም? አይ እየሱስ አስተካክለው ወንድሜ፣ ወይ ኢንፎን ልቀር ፕሊስ። እሺ አሁን እስቲ ተከፍሉ አሁን ደህና ነው። እሺ ከጥሬ ተበኩኩ እሺ። አሁን ጥያቄውን ድጋሜልኝና ወደ አሳቡ ልቆ ኦኬ። ፈቃድ ላይ ነው የምናወራው። ቆይ በአጭሩ ይወለ ፈቃድ ላይ ነው የምናወራው። በስላሴ ዘንድ ያለችው ፈቃድ አንዲት ናት። ያ ፈቃድ የወልድ ናት፣ የወልድ የአብም፣ የመንፈስ ቅዱስም ናት አይደል? ተስማማ ታዲያ ጌታ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን ማለት ነው? ስል የምችለውን ነግረኸኛል። የእኔን ልንገርህና ከተስማመህ ተስማማ አልተስማማ አልተሰማኝም ትላለህ። ለምሳሌ የሚሉ ክፍል ሙስሊሞች ያነቡትና መንበር የተረጉሙት አልመሰለው ክርስቶስ መሞት አልፈለገም ይላሉ። ይሄ በጣም ክህደት ነው፣ ምንፍቅና ነው። በጣም ትልቅ ምንፍቅና ነው። ሁለተኛ ደግሞ ሌሎቹ ደግሞ በምን ይተረጉሙታል አይ ይሄው ያንሳል እሱ ከአብ ያንሳል ለማለትም ይተረጉሙታል ተመለስ ሚኪያስ ይህም ምስክና ነው ኢየሱስ ክርስቶስ በስልጣን በእውቀት በፈቃድ በባህሪው ከአብ አያንስም አያንስም ኦኬ በጣም ጥሩ አሁን በልሰኝ ስማኝ የእኔ ፈቃድ ሲሆን አንተ ፈቃድ ይሁን ሲል ከአብ የተለየ ፈቃድ የለኝም እያለ ነው ወይስ አደለም ከአብ የተለየ ፈቃድ የለውም። ኖ ኖ ኖ፣ ጌታ ሲናገር የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ሲል ወንድ ከአብ የተለየ ፈቃድ የለኝም እያለ ነው። የአንተ ፈቃድ የኔው ነው አንድ አይነት ስለሆነ አንድ ስለሆንን በፈቃድ ከእኔ ደግሞ ከአንተ የተለየ ፈቃድ ስለሌለኝ የአንተ ፈቃድ ይሁን እያለ ነው ወይስ አይደለም? ፊልጵሲዎስ ምራፍ ሁለት ላይ ዝቅ አለ። ፎር ኤግዛምፕል ማለት ነው ዝቅ አለ ማለት ማለት ነው። ኢየሱስ ክርስቶስ አብና ወልድ ሲኖሩ ወደ ምድር ወረደ ይልና እሱም የባሪያ መልክ ያዘ እያለ የሚዘረዝረው አለ። በምስሉም እንደ ባሪያ ተገኘ እያለ ማለት ነው። ያ ማለት ኢየሱስ ዝቅ አለ ማለት ግን አይደለም። አልገባ እኮ አብራሯ። ታዲያ ምክንያቱም ይህንን ክፍል አንብበው ሰዎች ዝቅ አለ መለኮቱም ተ ብሎ የሚተረጉሙም ምን ፍቅድና ስላለ፣ የኢየሱስ አሁን ለምሳሌ አንዱ ግብሩ ይሄ ነው። ኢየሱስ የሚሰራው ስራ አንዱ ግብር ለምሳሌ የሰው ልጆችን ለማዳን ነው። የወልድ አንዱ ግብር ይሄ ነው። ፈቀደ ራሱ ስልጣኑን ሳያይ ልክ እንደ አብ ሳይኖር ይላል አይደል? ፊልጵስዩስ መጽሐፉን ብትከፍትልኝ ደስ ይለኝ ነበር። ግብር ማለት ምንድነው ምትቃይ ግብሩ ስትል ምን እያልክ ነው? አሁን ለምሳሌ የወልድ ግብሩ መወለድ ነው። የአብ ግብሩ መውለድ ነው ካልኩኝ ምን እያልኩኝ ነው? ስራው። ግብር ግን እያልኩ ያለሁት እኔ ምንድን ነው አሁን ለምሳሌ እኔ በሰውነት የምሰራው ግብር አለ፣ በዚህ ምድር ላይ በምኖርበት ሰዓት ማለት ነው ቆይ እስኪ ሚኪዬ እሺ፣ አንዴ ሚውት ጠብቀኝ። እሺ ደብቀ እሺ፣ ምንድን ማለት ነው? ሚውት አድርግና ጠብቀኝ አንዴ። አምካቱም ብዙ በጣም ልቀርብህ እየሞከርኩኝ ነው። በጣም እየተራራቀን እየተራራቀ እየተራራቅን እየመጣ ነውና ሜይ ቢ እስኪ ትንሽ ዳይጀስት እናድርግና ደግሞ ተመልሻ አብረሃለሁ። ቆይ ጠብቀኝ ትንሽ ደቂቃ እሺ። በአምላክ ሰላም ብያለሁ። ድምፅ ካንተ የሚወጣ ድምፅ ምን ነው ኖ በጣም ዲፕ ድምፅ ነው ብዬ ነው። ደግሞ አይቼ ማፋለው መሰለኝ። ሀይት ሚል ያለው ኪዳነ ምህረት፣ እዛ ስለምመጣ በዛው ሰላም ልበል ብዬ ነው። እንዴት ነው ሁሉ ሰላም? እግዚአብሔር ይመስገን። አለው አለው ሁሉ በቃ ይመስገን። ደህና ነው። አለን አለን። እኔ እንኳን ሰላም ለማለት ብቻ ነው የገባው። ያው ብታይኝ ትልቅ ትልቅ ሰው አይደለም፣ ያው ድምፄ ነው እንጂ። እኔ ጠብቀኝ እዚ ላይ አውራ። እሺ፣ የኦጂዎች አዳሽ ነው የሚለው ምልህ አስቸጋሪ ይሆናል። ቤተ እምነቷ እንደዚህ ትላለች አትልም ማለት አስቸጋሪ እንዳይሆን ብዬ ነው። እኔ ግን አላምንም እንደዛ ቤተ እምነት መግለጫ እምነት አቋም የላትም፣ የእምነት መግለጫ የላትም ማደርግበትን ነው ህብረት የማደርግበት እኔ አሁን እኛ ለምሳሌ፣ ሰው ክለብ ሄዶ ኮ ህብረት ያደርጋል እኮ፣ የሆነ ፓርቲ ሄዶ፣ የሆነ ሰርግ ሄዶ ህብረት ያደርጋል። ለእኛ ቤተ እምነት የክርስቶስ አካል መሆን ነው እንጂ ዝም ብሎ በቃ ኮሚኒቲ ሰርቪስ አይደለም። ዝም ብሎ ህብረት አድርገ በቃ ደግሞ ሌላ ቀን ደግሞ ሌላ ህብረት በቃ ምናምን እድር ወይም ቁብ አይደለም እና የክርስቶስ አካል ስለሆነች ቤተክርስቲያኗ፣ ከክርስቶስ አካል ጋር የምትጣበቅበት ስለሆነ ያ ከክርስቶስ ጋር የምትጣበቅበት ደግሞ እምነት አለው፣ አቋም አለው። ክርስቶስን እንዲህ ነው የማምነው ብሎ የሚዘረዝረው ከክርስቶስ ጋር እንዲጣበቅ ያደረገው ክርስቶሳዊ ትምህርት ሐዋርያዊ ትምህርት አለው። የጠየቁ እሱን ነው። ክርስቶሳዊ ትምህርታችሁ እምነታችሁ እንዲህ ነው እምነት የብላችሁ መግለጫችሁ ላይ፣ በእምነት መግለጫችሁ ላይ ቤተ እምነቷ ስለ ቅዱስ ቁርባን ትምህርት ያላት ምንድን ነው? ያልኩ ካወቀው ብትነግረኝ ደስ ይለኛል። ካላወቀውን አለመና ከፈለግን ችግር የለውም። አይ ባልናገር ይሻላል። ምክንያቱም ድንገት አንዳንድ ነገሮች እንዳልሳሳት ዲስክሌመር እንዳይሆን ብዬ ግን አንተ ግን በግል አትቀበልም? የህፃናት የቅዱስ ቁርባን ኃጢአት ስር ይሰጣል እውነተኛ ነው ብለህ አትቀበልም? አይ እንደሱ አልቀበልም። የህፃናት ጥምቀትም አትቀበልም? አይ የህፃናት ጥምቀትንም አልቀበልም። ቅዱሳን በሰማይ ያሉ ቅዱሳን በምድር ያሉትን ክርስቲያኖች ያስባሉ ብለን አትቀበልም? አይ እንደሱም አልቀበልም። ስለዚህ አንተ ሉተሪያን ጋር ሄደ ህብረት አታደረግም ማለት ነው? ሉተራውያን ጋር ሄጄ ህብረት አደርጋለሁኝ ግን የማልቀበለው እኮ ሊኖር ይችላል።